አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራቸው የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብ ልዓለሚን። ዛሬ አረብ ሀገር ሆነን የምንሰራቸው በጣም ትላልቅ ስህተቶችን ልነግራችሁ የመጣሁት ማለት ነው። እኔም ላይ የደረሰ በጓደኞችም እንደዚሁ የደረሰ ነገር ነው። እናንተም ላይ አለብዬ ነው ማስበው። ያው ግን ኢትዮጵያ ካልገባችሁ ይህን ነገር ደግሞ አታቁም። እሱን ነገር ልነግራችሁ ነው የመጣሁት። በጣም ልትጠነቀቁ ይገባል። በጣም አደገኛ ነገር ነው። ይህንን ነገር ማድረግ የለባችሁም። ቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያው ምንድን ነው? ከአረብ ሀገራት ወደ ኢትዮጵያ ስንገባ በጣም ያምናል፣ ከዛ ሐኪም ቤት እንሄዳለን። ሁላችን የምናደርገው ነገር ነው። ሐኪም ቤት ከሄድን በኋላ የመጀመሪያው የኩላሊት ችግር፣ የሁለተኛው ደግሞ የማህፀን ችግር። በቃ አብዛኛው አረብ ሀገር ሂደን የምንሰራ ሴቶች የሚያጋጥሙን ችግሮች እነዚህ ሁለት ናቸው። ከምንም በላይ ማለት ነው። በጣም ብዙ በሽታዎች አሉ ግን የመጀመሪያ በጣም ብዙ ሰው በአብዛኛው የሚጠቃበት በሽታ እነዚህ ሁለት በሽታዎች ናቸው። እና ውዶችዬ የኩላሊት ጠጠሩ በመጀመሪያ ማለት ነው የምንጠጣው ውሃ ማስተካከል አለብን። ብዙ ሰው ያው እዛ አረብ ሀገር ሂደን በጣም መቆም ስለምናበዛ እቃም ስናጥብ ልብስም ስንተኩስ መቆም፣ በቃ በዚህ ምክንያት ነው የኩላሊት በሽታ የሚይዘን ብለን ነው የምናስበው አይደለ? ግን ያ ብቻ አይደለም። ከምንም በላይ ደግሞ ውሃ አንደኛ፣ ውሃ መጠጣት በብዛት አናበዛም አንድ እሱ ነው። ሁለተኛ ነገር ደግሞ የምንጠጣውን ውሃ መምረጥ አለብን። በቃ ከእንትኑ ከበዝብዙ እየቀዳን ከኖርማል ዝም ብለን እቃ ከምናጥብበት ውሃ ቀድተን ያ ፍሪጅ ውስጥ ይገባል፣ ከዛ ያንን ውሃ እንጠጣለን። ብዙ ቤት እንደዛ ይደረጋል አደል? አርባ ሀገራት ላይ እና ያንን ውሃ መጠንቀቅ አለብን። አፍልተን ብንጠጣው፣ አፍልተን ከዛ በኋላ እናቀዘቅዘዋለን ከዛ መጠጣት አለብን ይሄንን በጥንቃቄ ማድረግ አለብን በጣም ወለ አደጋ እንደ በቃ ብዙ ሰው መቶ እዚህ የኩላሊት ጠጠር አለባችሁ ነው የሚባሉት በቃ ሀኪም ቤት ሲሄዱ እንደውም አንዲት የማቃት በቅርብ ጨረር መሰራት አለብሽ ለኩላሊት ጠጠሩ ጨረር ማድረግ አለብሽ ተብላ ያንን ጨረር አልሰራም ከጠፋ በመድሃኒት ይጥፋ ምናምን እያለች እስካሁን ድረስ እየተወዛገበች ነው ያንን ጨረር ልሰራ አልሰራ የሚለው ማለት ነው እና ጨረሩ ደግሞ መጥፎ ነው እየተባለ ነው። ያንን እንትን ጢጠሩን ድንጋዩን ለማፍረስ ማለት ነው። እና ይሄ ነገር ከጥንቃቄ ጉድለት ነው። በቃ ከምንም በላይ ጤናችን። ስለዚህ ያ ውሃ እነሱ የሃይላንድ ውሃ እሽግ ውሃ የማይገዙ ከሆነ በጎን ደግሞ በፊልተር የምት የተጣራች የምትመጣ ውሃ አለች አይደል? እሷ ትሻላለች፣ ተጣርታ ነው የምትመጣው። እሷ የሌለች ከሆነ ማለት ነው ኖርማል ውሃ ይሄ ዝም ብሎ የቃምና ጥበትን ከበዝብዙ የምንጠጣ ከሆነ ያንን ውሃ እናፍለው። በቃ እነሱ የሚጠቀሙ ከሆነ ሰዎቹ ይጠቀሙ። በቃ ያው ደሃ ከሆኑ ሰዎች ቤት ስንገባ ውሃ እንደዚህ ሽጉ ውሃ አይገዙ ምናምን እንደዛ ሊሆን ስለሚችል እነሱም ያንን ውሃ የሚጠጡ አሉ። ገብቷችኋል? ስለዚህ እኛም መጠጣት ስላለብን እነሱ የሚጠጡትን እኛ ደግሞ ከቻልን ገዝተን የእንትን ውሃ መጠጣት አለ አይደል? ይሄ ጎማው በመኪና መቶ የሚሸጠው ከበራዳው ላይ እንደዚህ ገልብጠን የምንደፋው ውሃ ያ ቢሆን አሪፍ ነው። ያን መግዛት ከቻልን ገዝተን እንጠቀማለን። እማንገዛ ከሆነ ደግሞ መግዛት የማንፈልግ ወይም የማንችል ከሆነ መግዛት የማንፈልግ ማለት በቃ ለጤናችን ከምንም በላይ ቦታ መስጠት ስላለብን ነው መግዛት አለባችሁ የምላችሁ ማለት ነው። እንጂ ማውጣት አልፈልግም፣ ምናምን ለተራ ነገር አይደለም እያወጣችሁ ያላችሁ፣ ለጤናችሁ ነው። ይሄን ብር ሰርታችሁ ሰርታችሁ እዛ አረብ ሀገር ላይ ተጠራቅሙ እዚህ ኢትዮጵያ መታችሁ ያን ብር የምትታከሙበት ከሆነ ምንድን ነው ፋይዳው? መጀመሪያ ከመታመማችሁ በፊት ነው ጥንቃቄ ማድረግ ያለባችሁ። ከታመማችሁ በኋላ ብዙ ሐኪም ቤቶች ላይ ከምትሮጡ ማለት ነው። እንደ አሁን እኔ አለሁኝ ምሳሌ በቃ የማገኘውን ገንዘብ ወስጄ በቃ ለህክምና ነው የማውለው። ገብታችኋል? እንደዚህ እንዳትሆኑ ጥንቃቄ መጀመሪያ ማድረግ አለባችሁ። ከታመምን በኋላ ወላሂ ገንዘባችን ለጅብ ነው የሚሆነው። በቃ የትም ቦታ እዚህ ጥሩ ሐኪም ቤት አለ የሚባለው ቦታ ወስደን ያንን ብር እናስረክባለን። ጤናችን ፍለጋ ስለሆነ ማለት ነው እና መጀመሪያ መጠንቀቅ አለብን። የፊልተሩ ውሃ መጠጣት አለብን። ካልሆነ ደግሞ ይሄኛው ከሆነ ደግሞ የቧንቧው ከሆነ ጨዋማ ስለሆነ በተለይ አረብ ሀገራት ላይ ጨዋማ ነው ውሃው ማለት ነው። ስትታጠቡ እንዴት ነው እንትንም ሰውነታችሁን እየጎዳ የሚሄድ ጸጉራችንን እንዴት ነው የሚያደርገው? ጸጉራችን እያሳሳ በቃ የሚሄደው ማለት ነው። ውሃው ሻወር እንኳን ስንወስድ እና ስትጠጡ ያንን ነገር አፍልታችሁ መሆን አለበት የኩላሊት ጠጠር እንዳይፈጥርባችሁ። እና ደግሞ በጣም ውሃ መጠጣት አለባችሁ። በተለይ ጧጧት በባዶ ሆዳችሁ ውሃ መጠጣት አለባችሁ። በቃ እዛ እኮ ንጹህ ነን፣ ምንም በሽታ የለብን፣ ምንም ምንም አይሰማንም። እና እዚህ ከመጣም በኋላ ነው ያ ጉዳት የሚታወቀን፣ ሐኪም ቤት ስንሄድ፣ ሰውነታችን ሲያርፍ ነው እንትኑን የምናውቀው ማለት ነው። ደግሞ እዛ ሀገር ላይ ያው ኑሮ ስለሚመች እንደ ኢትዮጵያ የኑሮ እንትን ችግር ስለሌለበት በቃ ማንኛውም በሽተኛ ሰው እንደ ኖርማል ሰው ይኖራል። ልክ ኤች አይቪ ቫይረስ ያለባቸው ሰዎች አረብ ሀገር ላይ እኮ ተቀምጠው ያለ መድኃኒቱ ብዙ ጊዜ መኖር ይችላሉ ምንም በሽታ ሳያገኛቸው፣ አደለ ሰውነታቸው ምንም ምንም ሳይሆን ማለት ነው። ያ ከኑሮው አንጻር ነው። ገብታችኋል? ኑሮ ስለሚመቻቸው በቃ ምንም እንደሌለባቸው ኖርማል እንደሆኑ ይኖራሉ። ኢትዮጵያ ሲመጡ ግን በሽታው ይባባስና እንደገና ያማቸዋል። እኛ አገር ጋር ኑሮው ችግር ስለሆነ ማለት ነው። ገብቷችኋል ያኗኗሩ አገራችን ላይ ታቁታላችሁ፣ አላስረዳችሁም እና እንደዛ ስለሆነ ሌላው ነገር ደግሞ እዛ በቃ ከባድ ነገር እየተሸከምን ምናምን አንቦባ ሳይቀር እየተሸከምን ኢትዮጵያ እንመጣና ካረገዝን በኋላ ራሱ ልንወልድ ስንል አብዛኛው ሰው በኦፕሬሽን ነው የሚወልደው። በቃ ከውጭ የመጣ ማለት ነው መውለድ እንቢ ማለቱን ተውት ሱ ወደ ጎን ይሁንና፣ ይሄኛውን ያም ከስራ መብዛት ከመጎዳትም መውለድ እንቢ ሊለን ይችላል። ግን ከምንም በላይ አርግዘው ደግሞ ኦፕሬሽን የሚደረጉ በጣም ብዙ እህቶች ናቸው ከአረብ ሀገር የመጡ። በቃ ምጥ መምጣት ሲጀምር እነሱ ይደክማሉ። ልክ ራሳቸውን እስከ መሳት ድረስ የደረሱ እህቶች እማውቃቸው አሉ። እንደዛ ከሆኑ በኋላ ከዛ በቃ ኦፕሬሽን ይደረጋሉ ማለት ነው ውዶችዬ። እና በብዛት በኦፕሬሽን ነው የሚወልዱት። ለምን ሰውነታቸው በስራ ስለተጎዳ ማማጥ ስለማይችሉ በቃ ግዴታ ተቀደው ነው የሚወልዱት። እና በጣም ከባድ ነው ይሄ ነገር ውዶችዬ። እራሳችሁ ልትጠብቁ ይገባል። በቃ እስኪ የደረሰበት ሰው ሲነግራችሁ ስሙ። በቅርብ አንዲት ጓደኛ የመጣ ነበረና ከሳውዲ ከዛ እዛ በቃ ጤነኛ ናት። ምንም ምንም ህመም ስሜት ተሰምቷት አያውቅም። የሚገርማችሁ ማለት ነው ኢትዮጵያ በቅርብ ነው የገባችው። አሁን ስትገባ ሐኪም ቤት ስትሄድ በቃ የኩላ ሊጠጠር አለብሽ፣ ታመሻል። በቃ ብዙ መንገድ አትሂጂ ተብላ ተከለከለች ማለት ነው። በጣም ይጠቀጥቃታል ጎኗን፣ ምናምን እዛ ግን እኮ ምንም አይሰማትም ነበር፣ ኖርማል ነበረች። እና ስትመጡ ነው የሚገባችሁ ህመሙ የሚሰማችሁ ስታርፉ፣ ሰውነታችሁን ስታዳምጡ በቀረፍት ስትወስዱ የዛኔ ነው በሽታችሁ የሚያማችሁ፣ በሽታችሁን ማዳመጥ የምትጀምሩት። እዛማ በቃ ስራ ኪው ኪው ነው። በሽታችሁን ሰውነታችሁን መቼም ስለማታዳምጡት ያው ታም የመህመም ስሜት አይሰማችሁም። እዚህ ስትመጡ ግን ራሳችሁን ስታዳምጡ በቃ ህመሙ እየጨመረ ይሄድና ሐኪም ቤት ስትሄዱ ይሄ ያለባችሁ ያለባችሁ ትባላላችሁ ማለት ነው እና ውዶችዬ ራሳችሁን ጠብቁ፣ ተጠንቀቁ ለማለት ያክል ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሽ እስከመጣላ ሰላማችሁን ያብዛው፣ አገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ